ሲሰጡ ዓለም አቀፍ ሚዲያዎች በፊት ገጾቻቸው አህጉራዊና ዓለም አቀፍ ጉዳዮችን ምን ዘገቡ የሚለውም በተወሰነ መንገድ የምናይበት ሰዓት ነው። ባልደረባችን ሀብታሙ ሙለታ እዚህ ስቱዲዮ ተገኝቷል። ሀብታሙ እንደምናምሽ። እንደምናምሽ ተስፋው ነኝ። እንደምናምሻቸው ውድ ተመልካዮቻችን። መልካም፣ አንተ ቅኝት ያደረክባቸው ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ የሚለውም እናነሳስ ከልብ አመሰግናለሁ ተስፋው ነኝ። እንግዲህ በዓለም አቀፍ ደረጃ እጅግ በርከት ያሉ ጉዳዮች ሲነሱ ነበረ። ከእነዚህ ውስጥ የመራረጥ ናቸውን ዋና ዋናዎቹን ወደ ተመልካቾቻችን ወደ እናንተ እናደርሳለን። ቀዳሚ ጉዳይ የምናደርገው ከታንዛኒያ ምርጫ ጋር የተያያዘውን ነው። እንደሚታወቀው ከሰሞኑ በታንዛኒያ ምርጫ፣ አሁን ላይ ቀደም ብሎም ሀገሪቱን እየመሩ የሚገኙት የታንዛኒያ ፕሬዚደንት በድጋሚ ማሸነፋቸው ይፋ መደረጉ ይታወቃል። ይህንኑ መሰረት በማድረግ እንግዲህ በዛሬ ሁለት ቃለ መሐላ መፈጸማቸውን የሚያሳየው መረጃ በአፍሪካ ኒውስና ሌሎች ዓለም አቀፍ የመረጃ ምንጮች ላይ እየተዘገበ ነው የሚገኘው። ሀሰን እንግዲህ ፕሬዚደንት ሀሰን ለባለፉት ጊዜያት በታንዛኒያ እንግዲህ ታንዛኒያን እየመሩ ቆይተው ነበረ። ሳሚያ ሳልሁ ሀሰን በአሁኑ ደግሞ ለምርጫ ተወዳድረው እንግዲህ አሸንፈዋል። በከፍተኛ ቁጥር ነበረ እያሸነፉት እርሳቸው ወደ 97 በመቶ የሚያክለውን የመራጮች ድምፅ ማሸንፋቸው መዘገቡ ይታወቃል። ምንም እንኳን ከዚህ ጋር በተያያዘ በተለይ ከተቃዋሚዎች አካባቢ ከመረጃዎች ጋር የተያዙ ልክ ያልሆኑ ነገሮች እንዳሉ በተደጋጋሚ ቢገለጽ ማለት ነው እንግዲህ ይህንን መሰረት በማድረግ በዛሬው ዕለት። ፕሬዝደንቷ ቃለ መሐላም የተለያዩ እንግዶች በተገኘበት ፈጽመዋል። በዚህ መርሃ ግብር ላይ በተለይም ደግሞ መንግስት በዋናነት ባዘጋጀው መርሃ ግብር ላይ የተለያዩ እንግዶች ተገኝተዋል። ከአፍሪካ ከተለያዩ ሀገራት መሪዎቻቸው ተገኝተዋል። ለአብነት ያክል ኬንያ በምክትል ፕሬዚደንቷ በኩል ተወክላለች። ከዛ በተጨማሪ በፕሬዝደንት ደረጃ ከሞዛምቢክ፣ ዛምቢያ፣ ብሩንዲ፣ ሶማሊያ ከመሳሰሉ ሀገራት ሰዎች በታደሙበት እንግዲህ የቃለ መሐላቸውን ፕሬዚደንቷ ፈጽመዋል። በቀጣይ ጊዜያቶች እንግዲህ ታንዛኒያን የመምራት ወደ ተሻለ በተለይም ደግሞ በማህበረሰቡ ዘንድ በነዋሪው ዘንድ በዜጎች ዘንድ የሚነሱ ጥያቄዎችን የመፍታት ስራን አጥብቀው ይሰራሉ ተብሎ ይጠበቃል። ይህንን መሰረት በማድረግ እንግዲህ በዛሬው እለት ፕሬዚደንቷ ቃለ መሐላቸውን ፈጽመዋል ማለት ነው። ወደ ሌላኛው ጉዳያችን እናልፋለን። አፍሪካ ላይ ቆይታ እናደርጋለን። ከቢቢሲ ያገኘነው መረጃ ነው። በተለይም ደግሞ በደቡብ አፍሪካን የተመለከተ ጉዳይ ነው። እንደሚታወቀው በአፍሪካ የሴቶች ላይ ተደጋጋሚ ጥቃቶች ከሚደርስባቸው የአፍሪካ ሀገራት መካከል አንደኛዋ ሳውዝ አፍሪካ ወይንም ደቡብ አፍሪካ ነች። ይህንን ለመከላከል እንግዲህ የተለያዩ እርምጃዎች በተለያዩ ጊዜዎች ሲወሰዱ ቆይተዋል። አሁን ግን በተለይም ደግሞ ቢቢሲ አፍሪካ ባስነበበን መረጃ መሰረት በኤአይ በመጠቀም እንደዚህ አይነት ጥቃት የሚደርስባቸውን አፍሪካዊ ሴቶችን ለማገዝ የሚረዳ መተግበሪያም መሰራቱ ነው የተመላከተው። ይህንን መተግበሪያ እንግዲህ ሊዮኖራ ነች ሊዮኖራ የምትባል ሴት ነች የሰራችው በዋናነት እሷ ከራሷ ታሪክ ወይንም በቤተሰቧ እዚህ ላይ እንደምንመለከተው የቅርብ ዘመዷ የሆነች የዘጠኝ ዓመት እርጉዝ የነበረች ሴት ተገላም ተጥላ መገኘቷ ይታወቃል። በሀገሪቷ ላይ ትልቅ መነጋገሪያ እንደነበር ይታወቃል። እርግጥ እሷ በሚገባው ልክ ትኩረት አላገኘም የሚል ሀሳብ ታነሳለች። ይህንን መሰረት በማድረግ የሰራችው የመተግበሪያ እንደሆነ ነው የተመላከተው ማለት ነው። በዋናነት ይህ መተግበሪያ በኤአይ ታግዞም፣ አንቺ የሚል ይሄ አክስት የሚል ስያሜ ተሰጥቶታል። ሰዎች የሚጠይቁትን ሴቶች መረጃ በመስጠት የምክር አገልግሎት እንዲያገኙ ይደረጋል። ከዛ በተጨማሪ የተለያዩ መረጃዎችን በመሰብሰብ የክስና ሌሎች ፍትህ እንዲያገኙ የሚረዷቸውን ነገሮች ለማግኘት የሚያስችል መተግበሪያ ስለመሆኑ ተመላክቷል ማለት ነው እጅግ በርካታ ሴቶችን ተጠቃሚ ያደርጋል ተብሎ የታሰበ መተግበሪያ ነው ከዚህ መተግበሪያ ጋር በተያያዘ እንደምትመለከቱት እናንተም በተለይ ቢቢሲ በጣም ሰፋ ያለ ትንታኔ ነው አያይዞ የሰጠው ከወዲሁ በርካታ ሴቶች ሀሳባቸውን እየሰጡበት እንዳለ ማለት በነገራችን ላይ እዛ ሀገር ላይ እነዚህ ጥቃቶች በተደጋጋሚ ይፈጽማሉ እንዲሁም ከ2015 ከ2020 በፍረንጆቹ አቆጣጠር በየቀኑ ሰባት ሴቶች ላይ የመገደል አደጋ ወይንም ሰባ ሴቶች ህይወታቸው ይጠፋል ሲል ፖሊስ አሳውቆ ነበረ። ከዚህ ቀደም ይህንንና በተለይ ህይወታቸው የማያልፍ ነገር ግን ጥቃት የደረሰባቸው ለመከላከል የሚያስችል ስለመሆኑ ነው እንግዲህ እየተመላከተ የሚገኘው። የበርካታ ሴቶችን ችግር ይፈታል ነው የተባለው። አንዳንድ ወንዶችም ይጠቀማሉ፣ ሀሳባቸውንም እየሰጡበት ነው ወይንም ተመሳሳይ ጥቃት የሚደርስባቸው ሊኖሩ ይችላሉ እና እነሱም እንግዲህ በጣም ጠቃሚ ነው ሊሆን የሚችለው የሚል ሀሳብ ተመላክቶበታል። እርግጥ በኤአይ የበለጸገ ነው። በተለይ በሰዎች ልክ ሀሳብን ለመሰብሰብና ለማደራጀት ችግር ሊፈጥር ይችላል። እሱን እናስተካክላለን ወይንም ደግሞ ትኩረት ያሸዋል የሚሉ ሀሳቦችም የተነሱ ይገኛሉ። ሌላኛው ጉዳዮችን ወደ አፍጋኒስታን ይዞን ይሄዳል። እንደሚታወቁ አፍጋኒስታን በተደጋጋሚ በዓለም አቀፍ ደረጃ በኤርዝካይ ወይንም ረእደ መሬት የሚጠቁ ሀገራት መካከል አንዷ ነች። አሁንም መሰል ጉዳት ደርሷል። በዚህ አደጋ አማካኝነት ሀያ ሰዎች ሕይወታቸው ማለፉ እየተመላከተን የሚገኘው በሰሜናዊ አፍጋኒስታን በተፈጠረ በዚህ አደጋ ማለት ነው ስድስት ነጥብ ሶስት ሬክተር ስኬል በተመዘገበ ርዕደ መሬት ነው። እንግዲህ ይህ አደጋ የደረሰው ሀገሪቱን እየመራ የሚገኘው ታሊባን እንዲሁም ደግሞ ሌሎች አካላት ከዚህ ጋር በተያያዘ እየተከናወኑ ያሉ እርምጃዎች እየተወሰዱ ያሉ እርምጃዎች ላይ ሀሳብ አስተያየታቸውን እየሰጡ ነው የሚገኘው። ሀገሪቱ እንግዲህ በተደጋጋሚ መሰል ጥቃቶች እየደረሰባቸው ካሉ የዓለም ሀገራት መካከል መሆኗ ይጠቀሳል። በርካታ ውድመትን ማድረሱም ተመላክቷል። በተለይም ደግሞ የህይወት ጨምሮ ንብረት ላይ ተመሳሳይ አደጋዎችን ያደረሰ ስለመሆኑም እየተመላከተ ይገኛል። በርካታ ሰዎች ከአካባቢያቸው እንዲፈናቀሉም እያደረገ ያለ ስለመሆኑ እየተመላከተ ነው የሚገኘው። ከአልጀዚራ ላይ ያገኘነው ጉዳይ ነው። የመጨረሻው ጉዳያችን የሚሆነው ትራምፕ ከቬንዙዌላ ጋር በተያያዘ የሰጡትን ሀሳብ ነው። በአሜሪካና በቬንዙዌላ መካከል ጦርነት ይነሳል ብዬ አላስብም የሚል ሀሳብ ስለመስጠታቸው ነው። እንግዲህ በዚህ ላይ የምንመለከተው በዋናነት ትራምፕ ይህንን ያሉት ከዚህ ቀደም እንግዲህ በዛ አካባቢ ላይ እርምጃዎችን እየወሰዱ ይገኛሉ በተለይም ደግሞ ከእጻ አዘዋዋሪዎች ጋር በተያያዘ ይሁን እንጂ ይህ እጻ አዘዋዋሪዎች ላይ የሚደረገው ጥቃት የቬንዙዌላውን ፕሬዚደንት ማድሮን ከስልጣናቸው የማንሳት ነው የሚል ሀሳቦች በተደጋጋሚ ይነሳሉ። ነገር ግን ትራምፕ እንደዛ አያምኑም። ለአብነት ያክል በቅርቡ ወደ 64 የሚጠጉ የእጽ አዘዋዋሪዎች ላይ አሜሪካ በወሰደችው እርምጃ ሕይወታቸው እንዲያልፍ መሆኑ እንዳለፈ ይታወቃል። ከዚህ ጋር በተያያዘ እርሳቸው ምንድን ነው ያሉት እነዚህን ሰዎች ላይ እርምጃ መውሰድ በመቻላችን ወደ 25 ሺህ የሚጠጋ ቤተሰብ ከመበተን አድነናል የሚል ሀሳብን ሰጥተዋል። ከዛ በተጨማሪ እንግዲህ አሜሪካ ከቬንዙዌላ ጋር ጦርነቱ ትገባለች የሚል ሀሳብ የለኝም፣ ነገር ግን የማድሮን ጊዜ አብቅቷል የሚል ሀሳብንም ሰጥተዋል። እንደሚታወቀው ማድሮንን ጥቆማ ለሰጠ ወይ ለያዘ ከዚህ ቀደም 25 ሚሊዮን ዶላር ነበረ ጉርሻ ሰጣሉ ያለችው አሜሪካ አሁን ወደ 50 አሳድገዋለች። በዚህ መልኩ እንግዲህ ፍጥጫው እንደቀጠለ ነው ያለው በአሜሪካና በቬንዙዌላ መካከል። እንግዲህ ይህንን እነዚህን መረጃዎች ነው በዛሬ ዕለት የመራረጥንላችሁ። ከሞላ ጎደል ይህንን ይመስላል። አስፋው ነኝ አምታሙ ምለታ ለመረጃዎች ይህን አመሰግናለሁ መልካም ምሽት